ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች፣ ልዩ መረጃችን ነው። በዛሬ ልዩ መረጃችን ከአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው ጋር በወቅታዊ ጉዳዮች ላይ ውይይት የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፋኖ አበበ ፈንታው ፈቃደኛ ሆነ ስለመጣ በጣም አመሰግናለሁ። እኔም አመሰግናለሁ መአዛ እንግዲህ በወቅታዊ ጉዳዮች ላይ አንዳንድ ጥያቄዎችን ላንሳ። ረዘም ላለ ጊዜ ስላልተገናኘንም እንደው የወሎ ወደ አንድ መምጣትን በተለይ ደግሞ ከመርጦ ዲክላሬሽን በኋላ በሰፊው በአንድነት ጉዳይ ላይ ወሎ አካባቢ ላይ ያለውን የተበታተነ ኃይል ወደ አንድ ማምጣት ስራዎችን እየሰራችሁ ይገኛል። እስቲ ከመርጦ ዲክላሬሽን ጀምሮ ያለውን ሂደት ብታብራራልኝ። አመሰግናለሁ ማዓዛ። እንግዲህ የአማራ ፋኖ በወሎ ቤት አማራ ትግሉንም ታጋዩንም እንደ ቀጠና ወደ አንድ ያመጣበት ሂደት ነው። ከልብ የመነጨ ከልብ የሆነ እጅግ በጣም ደስተኛ የሆነበት አንድነት ነው የመጣው። እንግዲህ እንደሚታወቀው ጥር አስራ አራት ላይ ሁለት ሺህ አስራ ስድስት አመተ ምረት ማለት ነው። ሁለት ሺህ አስራ ሰባት አመተ ምረት የመርጦ ስምምነት ወይም መርጦ ዲክላሬሽን በታሪካዊቷ የመርጦ ከተማ ተካሂዷል። ከዛ በዘለለ እንግዲህ ከጥር አስራ አራቱ ዲክላሬሽን በኋላ ወይም ስምምነቱ በኋላ የካቲት አንድ ጀምረን በአምባሰል ጊሸንን ጥር ሃያ አንድ ካከበርን በኋላ ጊሸን ማርያምን ከየካቲት አንድ ጀምሮ ባሉት ተከታታይ አንድ ሳምንታት ወይም አንድ ሳምንት ማለት ነው የሁለት ዓመቱን አጠቃላይ የትግል ሂደት የገመገብንበት ጠንካራና ደካማ ጎኖቻችንንም በደንብ አይተን ለወደፊቱ ትግላችን አቅጣጫ ያስቀምጥንበት አጠቃላይ የአማራ ፋኖ ትግል መታጠፊያ ላይ እንደመሆኑ መጠን ምን መስራት አለብን የሚለውን አቅጣጫ ያስቀምጠን መሬት ላይ ያለውን ጭምር የኃይል አሰላለፍ አጠቃላይ የኢትዮጵያን ብቻ ሳይሆን የምስራቅ አፍሪካንም ጭምር የኃይል አሰላለፍ በደንብ ከክፍለ ጦር አመራር ጀምሮ የኮር እና የድርጅት አመራሮቹ ጭምር በቂ ግንዛቤ የተፈጠረበት እና አጠቃላይ ጉባኤያችንን በጠላት በእግረኛ፣ በሄሊኮፍተር፣ በድሮን እና በጀት ጭምር የተጠናከረ ከባድ ውጊያ ቢከፍትብንም ብንም እግረኛውን ማርከን እስከ መታጠቅ የደረሰ እና ባረየር ኃይሉ ደግሞ ታጋዩን ማግኘት ሳይችል ሲቀር ንጹሃኖችን አምባሰል ጂጎዶ ላይ ጭምር የጨፈጨፈበት ከአንድ ቤት ሶስት እህት ተማማቾች ህይወታቸው በግፍ ያለፈበት ህፃናቶች ከየትኛው ብሔር እንደተፈጠሩ ጭምር የማያውቁ የአፍ መፍጫ ቋንቋቸውን እንኳን የማያውቁ ህፃናት በግፍ የተጨፈጨፉበት እና ወላጅ አባታቸው ጭምር ህይወቱን ያጠፋበት ሂደት የተፈጠረበት ይሄ ጭፍጨፋና ግፍ ደግሞ ለትግል የወጣንበት ዋናው አላማችን እንደመሆኑ መጠን ምራቃችንን ዋጥ አድርገን ወደ አላማችን የገባንበት እና አጠቃላይ የአማራ ፋኖ በወሎ ቤት አማራውን ደግሞ ከጉባኤ በኋላ ሙሉ አመራሩን ወደ ምርጫ የገባንበት ያው በሰብሳቢ ምክትል ሰብሳቢ፣ እና ወታደር አዛዥ ምክትል ሰብሳቢ እና የፖለቲካ ጉዳዮች መምሪያ ኃላፊ አድርገን አጠቃላይ ሙሉ መዋቅሩን የሰራንበት እና ከዛም በኋላ ደግሞ በርካታ ስራዎችን የሰራንበት የወሎ ትግልና ታጋይ ወደ አንድ ያመጣንበት ሁኔታ ነው የተፈጠረው። በጣም ደስተኞች ነን። አጠቃላይ የወሎን ጨርሰን ለአማራው የተዘጋጀንበት ዘጠና ዘጠኝ ፐርሰንት ማለት ይቻላል የወሎ ታጋይ እና አደረጃጀቶች ወደ አንድ የመጡበት ሂደት አለ ቀደም ብለን እንደጠቀስ ነው ከሁለት ክፍለ ጦሮች ውጭ ሙሉ ለሙሉ የመጣበት እና እነዛም ወደኋላ ምናልባት በጥያቄ ካነሳችሁ መልሰዋለሁ። እና አጠቃላይ የአንድነቱ ሂደት ይህንን ይመስላል እና ደስተኞችንን በርካታ ውጤቶችንም እያስመዘገብን ያለንበት ሁኔታ ነው ያለው እና ይህንን ይመስላል። ማዚ አመሰግናለሁ። ምናልባት ሰሞኑን በተለያዩ ማህበራዊ ሚዲያዎች ላይ እንዲሁም ሩሃ ሚዲያን ጨምሮ የተላለፉ የተላለፉ የሰነበቱ ከወሎ እዝ ወደ እናንተ የመጡ የሰራዊት አባላት የተለያዩ ንግግሮችን አድርገው ሀሳባቸውን ስለ አንድነት ያላቸውንም ሀሳብ በተለያየ መልኩ የገለጹበት ሁኔታ አለና ና ከዚህ ጋር ተያይዞ እንደው ከአንድነቱ ጋር ተያይዞ መነሳት ስላለበት ነው። አስገድደዋቸው ነው፣ ምንድነው በጭቆና ውስጥ ነው፣ መሳሪያቸው ተቀምቶ ነው። እንደዚሁም ኢቨን በመግለጫም ደረጃ ከጦርነት ወይም ከጠላት ጋር ውጊያ ካካሄድን በኋላ እንደገና ወረራ ተደርጎብን ነው የሚል የተለያየ አይነት መግለጫዎችም ሀሳቦችም ይገለጻሉ በማህበራዊ ሚዲያዎች እና እንደው በዚህ ጉዳይ ላይ ምን መልስ አለ? እናመሰግናለ። ያው ጥሩ ጥያቄ ነው። አንድነቱ እንዳልኩሽ እንግዲህ ከዲክላሬሽኑ ጀምሮ ከሁለት ክፍለ ጦሮች ውጭ አብዛኛው ሁሉም የገባበት ሁኔታ ነው ያለው። እና በስድስት ጦሮች ናቸው ያሉት ወሎ ላይ ሁለቱን የምዕራብ ወሎ ኮሮች ወደ አንድ ያመጣንበት እና በአምስት ኮሮች ሙሉ ወሎ የተደራጀበት እነዛም የቀሩትም ደግሞ በሩ ክፍት ይህን ለትግል መሪያችን ወንድማችን ና አባታችን ለኮረኔል ፈንታው አባው ጭምር በኮሮቻችን ጭምር መግለጫ እየወጣ ጥሪ የተደረገበት ስቲል እስካሁኑ አደጋ ጭምር ድረስ በራችን ክፍት የሆነበት እና ሁሉን ያስተሳሰረ ከልብ የመነጨ አንድነት የተፈጠረበት ሁኔታ ነው ያለው። ከአሁን በፊት ምስራቅ አማራ ፋኖ ና የዋርካውም የመራው ምስራቅ አማራ ፋኖ ና በኮሎኔል ፈንታው አበበ የሚመራው ወሎ ወዝ የትም ህልውናቸውን አክስመው አማራ ፋኖ በወሎ ተብሎ የተመሰረተበት ሁኔታ አለው። ዋርካው ዋና አዛዥ ጎለፈንታ አባ ምክትል አዛዥ ነው። ሂደንበታል ካሁን በፊት በደንብ ተነጋግረንበታል እና ያኔ ከስማዋል እና እሱን አንድነት በማፍረት ወሎ የሚለውን ይዞ የቀጠለበት እኛ ግን የተሰራውን አንድነት ይዘን የቀጠልንበት እና በመጨረሻም ደግሞ ከፈጣሪ በታች ሁሉን ነገር ያሳካንበት አንድነት የመጣበት ሂደት ነው እና ያሉት የቀሩት ባደረግነው ጥሪ መሰረት እንደምታውቁት አፋህድ ፀሐይ መውጫ ደላንት አካባቢ ከብልጽግና መንግስት ጋር እየተደራደረ የነበረበት ሁኔታ አለ። ይህንን ሰራዊቱ ጭምር በመግለጫ ምስክርነት የሰጠበት ሁኔታ አለ። የነበራቸው ጥቂት ሰራዊት ማለት ነው። ከዛ ጋር ተያይዞ እዛ አስከብቦ ከመከላከያ ጋር ተመሳጥሮ የአማራ ልጅ ያስጨፈጨፈበት ሂደት አለ። ከተጨፈጨፉ በኋላ ተርፈው የወጡ ወንድሞቻችንን መርጦ ሆነን የተቀበልናቸው ፀሐይ መውጫ ነው። አስከብቦ ያስጨፈጨፋቸው ሁለት ዙር ይህንን ምስክር ነው። ከመቃብር በላይ ያሉ በሕይወት ያሉ ታጋዮች የመሰከሩት ሀቅ ስለሆነ እሱን ነው እኛም እየመሰከርን ያለ ነው እና መርጦ ተቀብለን የቆሰለውን ያሳከምንበት፣ የደከመውን እንዲያገግም ያደረግንበት እና ወንድሞቻችንን እየተቀበልን ወደ እውነተኛው አደረጃጀት በዋርካው ወዳጆ በሚመራ የአማራ ፋኖ በወሎ ቤት አማራ የተካተቱበት ሁኔታ እና አጠቃላይ ስለተጨፈጨፉ እውነቱን ስላወቁት ሞተው ስለፈጠኑት እና ሌላኛው ትግል ያለበትን መርጠው ስላወቁት በራሳቸው ወደው ፈቅደው ያደረጉት ነው እና ሌላው ነገር በአማራ ህዝብ መስዋዕትነት፣ በአማራ ህዝብ ጊዜ፣ በአማራ ህዝብ ጉልበት፣ በአማራ ህዝብ ገንዘብ፣ በአማራ ህዝብ እውቀት መስዋዕትነት ሁለንተና መስዋዕትነት ስልጣን እየተቆናጠጡ የኖሩ ኃይሎች ዛሬም ከሞኝ ደጃፍ ሞፈር ይቆረጣል መስሏቸው እንደ ብአዴን በፋኖ ቤትም ክፍተት ያለ መስሏቸው ያንን ህልማቸውን ለማሳካት በፋኖ ትግል ተስፈንጥረው ወጥተው ስልጣን ለመያዝ የሚፈልጉ ኃይሎች ግን አፋሃድ ብለው ድርጅት እንደመሰረቱ ይታወቃሉ። የጨረቃ ድርጅት ምንም ሰራዊት የሌለው ማለት ይቻላል። እነሱ ኃይሎች የአማራ ፋኖ ሁለት አደረጃጀት ቢይዝ ምን ችግር አለው ይሉ ስለነበረ የህልውና ታጋይ እንደመሆናችን መጠን ሁሉንም አይነት መስዋዕትነት ከፍለን የአማራ ፋኖን ትግል አንድነት ደግሞ ለአማራ ምኑም ነው የሚታወቃል ስሪቱ ነው። ይህንን ደግሞ ከቅድመ አያቶቻችን የወረስነውን አንድነት የህልውና ታገይንን በምንሰራቸው ስህተቶች ህይወት ነው የምናጣው። ገንዘብ ወይ የፖለቲካ ስልጣን ወይ ሌላ አይደለም። ህይወት በጅምላ መሳደድ፣ በጅምላ መፈናቀል፣ በጅምላ መቀበር ነው የአማራ ህዝብ ሊከፍል የሚችለው መስዋዕትነት ስህተት በሰራ ቁጥር። ያን ስለምናቅ በታሪክ አጋጣሚ ሆኖ የዚህ የአማራ ህዝብ ቅዱስ የሆነው የህልውና ተጋሉ መሪዎች ነን ያን ደግሞ የማድረግ ኃላፊነት ስላለብን ወደ አንድ የማምጣት ታጋዩን የመሰብሰብ አላማ አለን። ሁለት ቢሆን ምን ችግር አለው የሚሉት ኃይሎች ወደ አንድ ስለበሰበሰብንባቸው ያበዱበት እና አላማቸው ያልተሳካበት ሁኔታ ስለነበረ ያለ ስማችን ስም እየሰጡ ጥላሽት የመቀባት እና የመኮነን ግንኙነት ከሌለን ኃይሎች ጋር እያገናኙ ሁሉ ከከሌ ጋር ይሰራሉ ከከሌ ጋር ይመክራሉ በማለት ስም ሲያጠፉ ነበረ። መሪያችንን ዋርቃው መሪ ወራጁን ጭምር በርካታ ነገሮችን ያደርጉ ነበር ነበርና እሱ ፍጹም ውሸት መሆኑን ያረጋገጥንበት የአማራ ፋኖም ደግሞ ከማንም ኃይል ተደግፎ ሳይሆን ስንቁም ትጥቁም ቀለሙ ሁሉ ነገሩ የአማራ ሕዝብ የአማራነት የአማራ ገበሬ መሆኑ ይታወቃልና ራሳችንን ችለን የቆምንን ከፈጣሪ በታች ወደፊት የሚሆነ ኃይል አይታወቅም። በዛ ደረጃ ነው ወንድሞቻችን እውነቱን አውቀውት ግፍ ተፈጽሞባቸው ያታግሉናል ሊመሩናል ባሉት በርካታ ግፍ እና በደል ተፈጽሞባቸው እውነቱን አውቀው ወደው ፈቅደው የመጡበት፣ አሁን ላይ ደግሞ በሚፈልጉት አደረጃጀት ገብተው ጦር መሳሪያቸውን ይዘው እየታገሉ ያሉበት ሂደት ነው ያለው። ከዚህ ሂደት ውጭ ግን በአማራ ህዝብ መስዋዕትነት ሌላ ጥቅም አስከብራለሁ፣ ሌላ ፍላጎት ራሳካለሁ የሚል ሀይል ካለ የህልውና ታጋይ እንደመሆናችን መጠን ከሚበላ ጅብ በልተው ተቀደስ ስለሆነ ህዝባችንን ነፃ ለማድረግ እና ህልው ለማድረግ መወሰድ ያለባቸውን እርምጃዎች ሁሉ ብንወስድ አናፍርበትም። ግን እሱን አላደረግንም እና ከዛ አንጻር ይህንን ነው የሚመስለው። ማለት በጣም አመሰግናለሁ። ነው እንደው ከዚህ ከአንድነቱ ጉዳይ ልለፍና እንዳጠቃላይ የፋኖ ትግልን በተመለከተ አንዳንድ አስተያየቶች ይሰጣሉ። በእርግጥ ከሩቅ የተመልካች አስተያየት ነው ወይም ደግሞ ከሩቅ ሆኖ የደጋፊም አጠቃላይ ሌላም አላማ ያለው ሰው ሊሰጥ የሚችለው ሊያነሳ የሚችለው ጥያቄ ነው። ግን ደግሞ ብዙዎቻችን ላይ እንዲህ አይነት ጥያቄዎች ስለሚጨሩ ማብራሪያ ቢሰጥበት ብዬ ነው። የፋኖ ትግል ተዳክሟል፣ ለመነሻው አይደለም እንደውም ወደ ተከላካይነት ሄዷል የሚል አጀንዳ ይናፈሳል። ይሄ እውነት እንደዚህ አይነት ሂደት ውስጥ ነው ወይ ተዳክማለ እውነት የፋኖ ትግል ወይስ የጠላት አጀንዳ ነው ወይስ እናንተ በስትራቴጂ ደረጃ እያደረጋችሁት ያለ አለ ወይ እንደ መገለጽ ያለበትን እዚህ ጋር ብትገልጽ አመሰግናለሁ። እ ጥሩ ጥያቄ ነው። የጀመርነው ትግል እንደነገርኩሽ የአማራን ህዝብ የሀገሩ የማንነቱ ባለቤት ማድረግ ነው። ሃይማኖት አልባ ሀገር አልባ ተደርጎ ያለ ህዝብ ነው። ሙስሊም ክርስቲያኑ ስለዚህ ህዝባችንን የሃይማኖቱ የወደደውን የፈቀደውን ሃይማኖትን እንዲከተል የማድረግ ማንነቱን የማስከበር የተቀማትን ሀገሩን ኢትዮጵያን ደግሞ አስመልሶ የሀገራችን ኢትዮጵያ ባለቤት የመሆን እንደ ህዝብ ደግሞ ህልውናችንን የማስከበርና የማስጠበቅ ትግል ላይ ነው ያለ ነው። ከዚህ አንጻር በርካታ ፈተናዎችን እየተሻጋገርን በዓላማችን ጸንተን እንደመታገላችን መጠን ጥላታችን እጅግ በጣም ተቸግሮ ያለበት ሁኔታ ነው ያለው። በድል ዋዜማ ያለ ትግል እንደሆነ ይታወቃል። ከዚህ አንጻር መታጠፊያ ላይ ያለ ትግል ነው የመረፋነው ትግል መሪ ድርጅት የመፍጠር በመሪ ድርጅት ህዝባችንን የማታገል ትግል ላይ ነው እና ያለነው። ከዚህ አንጻር ጥላት የተጨነቀበት ሁኔታ ነው ያለው የጭንቀት እና የሽንፈት ወሬዎችን እንደ አጀንዳ አድርጎ ፕሮፓጋንዳ አድርጎ እየጠቀሰ ያለበት ሁኔታ ነ እናያለው። ሌላኛው በሚፈልገውና በሱ ሁለንተናዊ የዘመቻ እቅድ ስለማንገባለት እና በራሳችን እቅድ ስለምንጓዝ ስለበለጥ ነው የቅዥት ወሬዎችን በሚዲያ ሚሊሻዎቹ በኩል በወዳደር የአማራ ክልል ሚዲያ ሙን የብልጽግና አመራሮች በህዝባችን የሚረጨው ወሬ አለ። ህዝባችን ይህን ንቆ የሚያልፈው ነው። ስለዚህ ከዛ አንጻር መታየት መቻል አለበት። ጠላት በሱ የዘመቻ እቅድ ስለማንገባለት እና ስለበለጥ ነው በራሳችን የዘመቻ እቅድ በራሳችን የዘመቻ ስምሪት ስለምንንቀሳቀስና የድርጅት ቅርጽ እያያዝን እያደገ ትግላችን ስለመጣ በዚህ ስጋት ስለገባው በህዝባችን ውስጥ የሚረጨው ሀሳብና አጀንዳ ነው እንጂ በተከላካይ ወይ ወጥቶ በርካታ ድል እያስመዘገብን ያለንበት በቅርቡም በርካታ ስራዎችን የምንሰራበት ሁኔታ ነው እናያለው። ከዚ አንጻር ነው የሚታየው። የጥያቄ አመሰግናል መልካም። ከዚሁ ጋር ተያይዞ አንድ ጥያቄ ላንሳ። የአድዋ በዓል አከባበር ላይ እንግዲህ በመንግስት የተከበረው የአድዋ በዓል ላይ ባለፈው ሳምንት ብርሃኑ ጁላ ጥሪ ስቃ አቅርቦ ነበረ። ያው በቃ ማሸነፍ አትችሉም አታሸንፉንም፣ እጃችሁን ብትሰጡ መልካም ነው የሚል ጥሪ አስተላልፏል። ተመልክታችሁታል? እንደው ይሄን ነገር የማየት እድሉ አጋጥሟችኋል? እና እንደው ካላያችሁትም እንዲህ አይነት ጥሬዎችን አቅርቧል እና ምን አይነት ምላሽ አላችሁ ለዚህ ጉዳይ? እናመሰግናለሁ ያው ሲጀመር የአድዋ ድል በዓልን ኢትዮጵያውያኖች፣ መላው የጥቁር ሕዝብ የሚቆራበትን በዓል ኢትዮጵያውያኖች እንዳያከብሩ አድርጎ በወታደር በዙፋን ጠባቂ ሰራዊቱ እየከለከለ እንዳይከበር እያደረገ የነበረበት ሂደት አለን። እነሱ በሚፈልጉትና በሀሰት ትርክት በቀቡት የበዓል አከባበራቸው ላይ እንደሆነ ማስታወስ ያስፈልጋል። እና ይህ በትግል ነገ ሁሉም ኢትዮጵያውያኖች ይህንን የጥቁር ህዝብ የድል ታሪክ ወደፊት እየዘከር ነው። በሌላ ድልም የአማራ ፋኖ ይደግመዋል። ከዚህ ፋሽስታዊ ስርዓት አስወጥቶ ኢትዮጵያውያኖች ተሰባስበው በባህላቸው በታሪካቸው የሚኮሩበትን ጊዜ እናመጣለን ብለን እናስባለን። እጅ ስጡ ከሚለው የምርኮኛው ብርሃኑ ጁላ ጥያቄ አንጻር ያው እጅ መስጠትና መማረክ የለመደው ራሱ ብርሃኑ ጁላ ነው የራሱ የብርሃኑ ጁላ የሰራዊቱን ግብር ነው እና የአማራ ፋኖ ለዚህ የመማረክ ግብሩ ለሆነ እጅ መስጠት ግብሩ ለሆነ ኃይል እጅ የሚሰጥበት ምንም አይነት ሂደት የለም። ስሪቱም አይደለም። መማረክ እንጂ መማረክ አያቅም ፋኖ እና ከዚ አንጻር ነው የሚገለጸው። ማውራት ህዝቡን ግራ ማጋባት እና ያሉ ለመምሰል መሞከር የስርአቱ መገለጫ ነው፣ ይታወቃል። እና ይህንን በዛ ልክ ነው የማየው። መማረክም እጅ መስጠትም የራሱ የብርሃኑ ጁላ እና የሚመራው ሰራዊት ግብርና መገለጫ ነው። ለመራፋኖ ግን እጅ የሚሰጥበት አላማ አጀንዳ የለውም ድል ከማድረግ ሀገራችንን ኢትዮጵያን ነጻ ከማውጣት የአማራን ሕዝብ ህልው ከማድረግ ምንም የሚያግደን ነገር የለም እና ከፈለገ እንደለመደው እጅ ይስጥ፣ እንቀበለዋለን የሚል መልእክት ነው ያለኝ። ከዚህ አንጻር መልካም እንግዲህ የብልጽግና መንግስት በአንድም በሌላ መልኩ የተለያዩ አጀንዳዎችን ወደ ፊት ለፊት በማምጣት ላይ ይገኛል። ከዚህ ቀደም ከሶማሊላንድ ለአንድ ጋር ተያይዞ የባህር በርን ጉዳይ በተመለከተ ብዙ የተላለፉ አጀንዳዎች ነበሩ። አሁንም የቀይ ባህር አጀንዳ ደግሞ ወደፊት መቶ የጦርነት ጉሰማ የሚመስል ነገር አለ። እንደው የዚህ የቀይ ባህርን አጀንዳ ከወቅታዊነቱ አኳያና እውነት አብይ አህመድስ ይሄንን ጉዳይ ከምን አጀንዳ ወይስ ከምን ሀሳብ ተነስቶ አነሳው የሚለውን ነገር እንደ አጠቃላይ እንደው ገምግማችሁት ከሆነ ሀሳብ ብትሰጥበት ብዬ ነው። አመሰግናለሁ። በመሰረቱ ወቅቱን የጠበቀ አይደለም። ወቅቱን የጠበቀ አይደለም ስንል አሁን ላይ የሀገራችን ኢትዮጵያ የባህር በር አያስፈልጋትም ማለት ሳይሆን፣ ወቅቱን የጠበቀ አይደለም ስንል እንደ ሀገር ከወደብ የሚቀር በርካታ ጉዳዮች አሉ። ከምንም በላይ ሰላም ይቀድማል። እንደ አማራ ደግሞ የአማራ ህዝብ ስርዓታዊ መንግስት መር ህገ መንግስት ተቀርጾ ዘር ማጥፋት፣ ማሳሳትና ማጽዳት እየተፈጸመበት ያለበት ህዝብ ነው። ስለዚህ ይህ ህዝብ የመጀመሪያው ነገር ከዚህ ዘር ማጥፋት ራሱን መከላከል ና የህልውና አደጋው መቀልበስ ህልው መሆን በሀገር ኢትዮጵያ ከሁሉም ኢትዮጵያውያን ህዝቦች ጋር እኩል መሆን በልኩ በወርዱና በቁመቱ ልክ ተደጋጋሚ ጊዜ እንደሚጠቀሰው ከህልውና በኋላ የስልጣንም የፖለቲካ ስልጣንም የኢኮኖሚ ባለቤትም እንዲሆን እንደ ህዝብ ህልውናው ተረጋግጦ እንዲቀጥል ነው የምንፈልገው። ያ በሌለበት ሁኔታ ሀገር አልባ በሆንበት ሂደት ሀገርም እንደ ሀገር አደጋ ላይ ባለችበት እና ኢትዮጵያ ሀገራችንም የህሉን አደጋ ላይ ባለችበት ሁኔታ የወደብ ጥያቄ ወቅቱን የጠበቀ ጥያቄ አይደለም ብዬ አምናለሁ፣ እናምናለን። ከዚህ ጋር ተያይዞ የብልጽግናው መንግስት በጣም ጭንቀት ውስጥ ስላለ በመንገድ ሀገር በመውደቅ ሂደት ውስጥ ነው ያለው። ከዛ አንጻር ሀገር ውስጥ የገጠመውን ውድቀትና ሽንፈት የሚሸፋፍንበት አጀንዳ የሚያስቀይርበት መስሎ ይታየዋል። ብዙ ጊዜ ይሄ የሞኝ ሀሳቡ ነው። ቀቢጸ ተስፋ ነው። ይሄ ኢትዮጵያውያኖችን አሰባስቦ በአንድ ላይ አድርጎ በተለያዩ ትርክቶች አጀንዳዎችን ቃይሮ የሚያዋጋበት ሂደት የለም። እንደዛ ለማድረግ በጣም እየሰራ ያለበት ሁኔታ አለ። አሰልፌ በወደብ በኩል ኢትዮጵያን ህዝብ አታግለዋለሁኝ አጀንዳ አስቀይራለሁኝ ወደ ባስ መልሳለሁ በሚል በርካታ ስራዎችን እሰራለሁ በሚል የሞኝ አስተሳሰብ አለው አብይ አህመድ። ከዚህ ጋር ተያይዞ በተለይ የኦሮሞን ህዝብ በዚህ ስሁት አጀንዳ ወደ ጦርነት ለማስገባትም እየሰራ ነው ብዬ አምናለሁ። ምክንያቱም ሌላው ህዝብ ላይ ይቀበለኝ ይችላል፣ ስለዚህ ኦሮሞ ሊቀበለኝ ይችላል የሚል ሀሳብም እንዳለው እና ለማሰባሰብ ለሌላ ጦርነት የማስገባት ፍላጎት እየታየበት ይታያል። ይሄ የኦሮሞ ህዝብ መሪዎች አሉት፣ ይሄ ኤሊቶች አሉት፣ ልሂቆች አሉት። በእነሱ በኩል እየተሰራበት እንደሆነ አምናለሁኝ። ከዛ የተደበቀ ነው ብዬ አላምንም እና አብይ አህመድ የወደብን ጥያቄ የሚያነሳው ምናልባትም ሌሎች ፍላጎቶች ይኖሩታል። በተለይ የውጭ ኃይሎችን ፍላጎት በሱ በኩል ማስፈጸም ይፈልጋሉ። በምንም ይሁን በምንም ብሎ ያለ ጦርነት መኖር አይችልም። አብይ አህመድ ወደ ጦርነት ውስጥ ለመግባት በርካታ ምክንያቶችን፣ አጀንዳዎችን ሰበብ እያደረገ ይሞክራል። ምንም ይሁን ምን ግን የአማራ ህዝብ ወደብም ይሁን ምንም ይሁን ሁሉም ነገር ጥያቄው መፈታት የሚችለው የህልውናም ጉዳይ የማንነትም ጉዳይ፣ የወደብ የሚሆን የማንኛውም አይነት ጉዳይ ሊፈታ የሚችለው እና ወደቡም አለ ብዬ የማምነው አዲስ አበባ አራት ኪሎ ቤተ መንግስት ብቻ ነው። እና ለአማራ ህዝብም ማስተላለፍ የምፈልገው መልእክት አብይ አህመድ እና የብልጽግናው መንግስት በሚፈጥሯቸው የተለያዩ አጀንዳዎች ግራ ሳይጋባና ይጋባልም፣ ብዬ አላስብም። በደንብ ነክቷል። እንደ አማራ ታጋይነታችን ሁሉም ነገር ያለው አዲስ አበባ አራት ኪሎ ቤተ መንግስት ነው። የሁሉም ነገር ቁልፍ ያለው እዛ መሆኑን አምኖ ተማምሎ እየታገል ያለበት ሂደት አለና የወደብ ጉዳይ ከተነሳ ይቀር በዛ ልክ ነው ማየው። በዚህ አጋጣሚ የኤርትራም ህዝብም መንግስትም ይሁን ባለፉት ጊዜያቶች የነበሩ የሶማሌ ያም ይሁን የሶማሌላንድ አጠቃላይ ይሄ የብልጽግናው መንግስት የአንድ ቡድን ሀሳብና ፍላጎት እንጂ የኢትዮጵያውያን ፍላጎት እንዳልሆነ ይታወቃል። በተለይ የአማራ ህዝብ ፍላጎት አይደለም። ወቅቱን ያልጠበቀ ፍላጎት ነው። ከሆነም ደግሞ በሰላማዊ መንገድ በሰጥቶ መቀበል እና ህዝቦችን በጋራ በሚያኖር ከጦርነት ውጭ በሆነ መንገድ እንጂ በጦርነት የመጣ ነገር ነገ በጦርነት ሊመለስ ይችላል እና ወቅቱንም የጠበቀ አይደለም። አካሄዱም በጦርነት ነው ብለንም አናምንም። ስለዚህ አብይ አህመድ ሀገር ውስጥ እየገጠመ ያለውን ሽንፈት አጀንዳ ለማስቀየር ሌላ ጦርነት ለመክፈት እያደረገ ያለ ሂደት ነው። ይሄ እንደ አማራ ፋኖ ህዝባችንንም አንቅተን በደንብ አስገንዝበን እየታገልን ያለንበት ሂደት ነው እና ያለው ከዚህ ጋር ተያያዙ ያለኝ ምላሽ ይህንን ነው የሚመስለው። ማዚ በጣም አመሰግናለሁ እንደው ስለ አንድነት ካነሰን አይቀር አንድ ጥያቄ መልሼ ልውሰድህና ወደ አንድነቱ የአምስቱን ፋኖች አንድነት በተመለከተ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ እዝና፣ የአማራ ፋኖ አንድነት በጎንደር እንደዚሁም ደግሞ የአማራ ፋኖ በወለጋ ማለት ነው። ህዝቡ ትልቅ ጉጉት አለ። በጋራ ሆናችሁ በአንድ ድርጅት በአንድ መሪ ውስጥ ሊያችሁ ይፈልጋል። ብዙ ጥያቄዎች እንደሚነሱም አውቃለሁ ወደ እናንተም እንደሚመጡ ሳላነሳው ማለፍ ስለሌለብኝ ነው። በማህበራዊ ሚዲያ የሚነሱም አንዳንድ ጥያቄዎች፣ ጉርምርታዎችም አሉ እና ከዛ ጋር በተያያዘ ለወዳጅም ለጠላትም እንደው ግልጽ ቢደረግ መልካም ነው የምትለውን ሀሳብ ያለበትን ሂደት ብትገልጽልን ነው አመሰግናለሁ። ማዚ ያው መጀመሪያ የአማራ ፋኖ ሸዋ የሚለው የአማራ ፋኖ በሸዋ በሚለው ያው ይስተካከል። ከዛ በዘለለ ከአንድነት ጋር ተያይዞ አጠቃላይ የአማራ ፋኖ በሁሉም ቀጠናዎች ቢዛሙን ጨምሮ በአምስቱ ድርጅቶች በጣም በርካታ ተጋድሎዎች እየተደረጉ ነው የሚገኘው። ይህንን ተጋድሏችንን ወደ መጨረሻው ምዕራፍ ለመውሰድ መታጠፊያ ነጥብ ላይ ያለ ትግል ነው እየመራን ያለ ነው። ከዚህ አንጻር ሁላችንም ገምግመነዋል። መታጠፊያው የሚፈልገው ምንድን ነው? በመሪ ድርጅት የአማራን ህዝብ ማታገል ያስፈልጋል። መሪ ድርጅት ያስፈልገናል። ከዚህ አንጻር ድርጅት መመስረት እንዳለብን ባለፈው በተለይ ከአዲስ አመት መባቻ ጀምሮ ባለፈው ስድስት ወራቶች በርካታ ስራዎች ተሰርተዋል። ከዚህ ጋር ተያይዞ አንድነቱን ለመስራት አሁንም ስራዎች እየተሰሩ ነው ያሉት ከፈጣሪ በታች በቅርቡ ይሳካል አይሳካም እንግዲህ የምናየው ይሆናል። እና ሁሌ ለህዝባችን ተስፋ እየሰጠጠን አለማድረጋችንም እያሳሰበን ስለሆነ ህዝባችንንም እየበደልን ነው ብለን ስለምናምን በቀጣይ ይህንን ለማሳካት በርካታ ስራዎች ይሰራሉ ተብሎ ይታሰባል። አጠቃላይ የአማራ ፋኖ አምስቱ ድርጅቶች በጋራ ነው መግለጫ የሚያወጡት እንደሚታወቀው ሰብሳቢዎቹ ፖለቲካ ክንፉ ወታደራዊ ክንፉ፣ በዘመቻ በወታደራዊ አዛዥ ህዝብ ግንኙነቶች፣ በሁሉም ቀጠና መልካም የሚባል ግንኙነቶች እና ይሄ ግንኙነት ይህ አብሮ መስራት የድርጅት ስም ይፋ ማድረግ እና መሪዎችን ይፋ ከማድረግ በዘለለ አስቸጋሪ ነገር አለ ብዬ አላሰብም እሱን ለማድረግ በርካታ ስራዎች እየተሰሩ ነው። ይህንን እንግዲህ ከፈጣሪ ጋር ለማሳካት ጥረት እናደርጋለን ብዬ ነው የማስበው። የተስፋ ከሚሆን ተሰርቶ ህዝባችንን የምስራች ብናበስረው ይሻላል የሚል እምነት ነው ያለኝ። በተረፈ ግን አንድነቱ በጣም ወሳኝ እንደሆነ እና ትግሉ የሚፈልገው ትልቁ ነገር እሱ እንደሆነ ሁላችንም እናምናለን። ያናምንን ተማምነን እየተሰራ ያለበት ሂደት ነው ያለው እና ከፈጣሪ በታች እንግዲህ ሁሉንም ወደፊት የምናየው ይሆናል። አመሰግናለሁ። በጣም አመሰግናለሁ። እኔ ጥያቄዎችን እጨርሻለሁ። ምናልባት ያልተነሳ ሀሳብ ወይም ልታስተላልፈው የምትፈልገው መልእክት ካለ እናንተ ድውል ውስጥ እናመሰግናለሁ። ምናልባት ማስተላለፍ የምፈልገው መልእክት ከህክምና ከጤና ጋር ተያይዞ አጠቃላይ የአማራ ህዝብ የህልውና ትግል ላይ እንደሆነ ይታወቃል እና አብዛኛዎቹ የአማራ ክልል አካባቢዎች ከከተሞች ሶስት ኪሎ ሜትር አምስት ኪሎ ሜትር ከበባ ጀምሮ በርካታ የገጠር ታዳጊ ከተሞችና ቀበሌዎች በሙሉ በፋኖ ቁጥጥር ስር እንደሆኑ ይታወቃል እና ከዚህ ጋር ተያይዞ ፋኖ በተቆጣጠራቸው አካባቢዎችም ሆነ በሌሎች ቦታዎች አገዛዙ የህክምና ቁሳቁስ የሚሆን መድኃኒቶች እንዳይደርስ በኮማንድ ፖስት ደረጃ አውጆ እየሰራ ያለበት ሁኔታ ነው ያለውና መድኃኒቶች በኮንትሮባንድ ቢሆን ወደ ገጠር እና ወደ አማራ ህዝብ እንዳይደርሱ በጣም በከፍተኛ ሁኔታ ስራ እየተሰራበት ነው ያለው። ለዚህም ባለፉት ጊዜያቶች አይና፣ ቡግና እና ዋግምራ አካባቢ ከፍተኛ ችግር እንደተፈጠረ እና እንደተከሰተ ይታወቃል። እነዚህ ምልክቶች አሁንም በተለያዩ አማራ ክልል አካባቢዎች በተለይ እኛ በምንመራው የወሎ ቤት አማራ ቀጠና ምልክቶቹ ይታያሉ። ወደ ጤና ጣቢያዎች የህክምና ቁሳቁስና መድኃኒቶች እንዳይደርስ በመከላከያ ኮሎኔሎች እና ጄኔራሎች ትእዛዝ ተሰጥቶ ትረሸናላችሁ ተብሎ የህክምና ባለሙያዎች እየተስፈራሩ መድኃኒት ህዝባችን እንዳይደርሰው እየተደረገ ነው እና ያለው ይህ ብልጽግና ምር የህክምና እጦት ነገ ከፍተኛ ችግር ይዞ ከመምጣቱ በፊት በሀገር ውስጥ የሚሆን በሀገር ውጭ ያሉ የአማራ ተወላጆች ዓለም አቀፉ ማህበረሰብም ጭምር ትኩረት እንዲሰጠው እና በተለይ ዓለም አቀፉ ማህበረሰብ የአለም መንግስታትም ጭምር ትኩረት ሰጥተውት ይሄ ኢንተርናሽናል ህግ ነው፣ ዓለም አቀፍ ህግ ነው ተሽሮ በሀይል ተንዶ ያለበት ሁኔታ ነው እና ያለው ትኩረት ተሰጥቶት ይሄ ነገር የሚሻሻልበት ሂደት እንዲኖር በሀገር ውስጥም በውጭም ያሉ የአማራ ተወላጅ ምሁራኖች ከፋኖ ትጉል ጋር ያሉ ጎን ለጎን ያሉ ወንድሞቻችን፣ እህቶቻችን እንዲሰሩበት እና ትልቅ ትኩረት ሰጥተው ውጤቱን እንዲቀለብሱና እንዲስተካከል እንዲደረግ የሚል ጠንካራ የሆነ መልዕክት አለኝ። ይሄ በሰፊው ህዝባችን እንዲደርሰው እፈልጋለሁ። ችግሩ ከተፈጠረ በኋላ ችግሩን ለማጥፋት ከመስራት ይልቅ ከመፈጠሩ በፊት ቀድሞ መከላከል ያስፈልጋልና በተለይ በአዲሱ ዓመት ባለፉት ሰባት ወራቶች እንግዲህ ሶስት ቀን ነው የቀረው ሰባት ወር ሊሞላ እና ሁለት ቀን ሶስት ቀን ነው የቀረው ምንም አይነት የህክምና ቁሳቁስ የሚሆን መድኃኒት ከከተሞች ውጭ ባሉ የገጠር ከተሞች እና ቀበሌዎች እየደረሰ አይደለም እና ይህንን በትኩረት ህዝባችን እንዲሰራበት የሚል ለዓለም አቀፉ ማህበረሰብ እንዲያደርሰው ልክ የድሮን ጥቃቶችን በዓለም አቀፉ ማህበረሰብ ዘንድ እንዲታወቁ፣ ጭፍጨፋው እንዲታወቅ እንደተደረገው ሁሉ የአማራ ህዝብ አሁንም ባዮሎጂካል ጦርነት ተከፍቶበት ያለበት ሁኔታ ነው እና ያለው በዛ ደረጃ ትኩረት እንዲሰጠው ስል እንደ አማራ ፋኖ በወሎ ቤተ አማራ መልክቴን ማስተላለፍ እፈልጋለሁ። እድሉን ስለሰጠሽኝ አንቺንም ማመስገን እፈልጋለሁ። ማዚ አመሰግናለሁ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ተመልካቾቻችን፣ የዛሬ ልዩ መረጃችን ይህንን ይመስል ነበር። በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ ድረስ በያላችሁበት ሰላም